እንደው የሰውዬ እንደው የት ሄዶ ነው? እንደው ካሽ ከሸመገረን በኋላ በቃ እንደው ቤት የማይቀመጥ አይ እንደው አይ እንደው አቤት፣ አቤት አሁንማ፣ እንደው አረጀን አረጀን። ምን ቆይ የት ሄደህ ነው እንደው? ሰማቱ ከሂጅ አዬ፣ ሰማቱ ከሄደ እሱ እስከሆነ ጥሩ ነው።

እንደው ሰማያቱ ጋር ይቺ ደስ ብሎ ይኔ የመጣሁት ምንድን ምንድን እኔ እኮ የለመኑትን የማይረሳ ሰማቱ ስንቱን አደረገልኝ በጣም በትክክል እሱ ያልደረሰለት ማን አለ ማን አለ ሁላችንም ደርሶልናል እኔማ በጠዋትን ብዬ እንጀራውንም ቁርሱንም ምንም ስል ሰዓቱ ይሄድ እነዚህ ልጆች ደግሞ በቃ ቤት አይቀመጡም፣ እንደሚሄድ አይሄዱም። ቤት ምን ራሱ እንደማደርጋቸው ግራ ሰማሁት። እሱ ለልጆች ነው። እኛማ ልጆቻችንን ቁም ነገር ላይ እንደው ድረናቸው ወደ ገዳም ሄደን እንደው ወደ ዘመኑ ነው። ምን እንግዲህ ከዚህ በኋላ ምን አለምላሽ ነው ተአምሩን ወይንስ ገና ነው ልምጣ ምንም የሰማቱን በቃ እሺ፣ እንግዲያው እንደዛ ከሆነ በረከቴ ልትወስዱ፣ በቃ ምግብ ምግብ እንደው ማለት አፎ እንደው አድርጉ። ኧረ እኔ ሰማያቱ ጋር ሂጅ ከሱ ጋር ስለሆነ ያው አልኩት፣ እኔ ምግብም አልፈልግም። ሄጂ ደዋን። ኧረ እንደው ትንሽ እንኳን ቀመሱ። እንደው ለሊቱንም እንቅልፍ አልወሰዶትም እና ሰማቱን አፍቆኝ እንዴትኛ እንግዲህ ሰራት አልበሉም። ኧረ እንደው ልሙትልሽ፣ ደጁን ረግጦ ሲመጡ አዎ

ልጆችን እንዲመልስልኝ እንዲመልስልኝ እንደው ልቦ ሰጥቷቸው ትዳር ሰጥቶልን ያለው እንደው ምናም ስብስብ ብለን እዛቸው ሰማያቱ ደጅ ቁጭ ብለን እሱ ነው የሚፈልገው። ከዚህ በኋላ እኛ ምኑ ያምረን ብለሽው አረኝማ ለምን

የጉልበት አይ ጉልበት ካደ እንዴ? ሰማያቱ ደጁ እንዴው እንዴት ደስ ይላል። ኧረ ሁሌ እየሄዱ እዛ መዋል ነው። ኧረ እኔ ማካጅ ባለ ነው እሄድኩ ደግሞ ነው። ሆ ሰማያቱ ደጁ እንደዚህ ደስ ይላል ለካ። ሆ ልጆች መጣሽ

እንደ ሰውም እንደው ቁጭ ብለህ ሰማሁት፣ ቁጭ ብለህ አወራዋለሁ፣ ያወራዋለሁ፣ አይሰማሀቱ፣ አይሰማሀቱ፣ አይሰማሀቱ፣ አይሰማሀቱ። እንዲያው እኔማ ልጆችም ይመልስልኝ ብዬ ይመልሳቸዋል። ይኸው እሱ የነገሩት ነው። ብዙ ጭብጫቂ ልብስ ነው የሚለብሱት? ይሄ ደግሞ ምንድን ነው የሚሉት? ይሄ ሱሪ፣ እኔ ወንዶቹ፣ ይሄ ምንድን ነው አንቺዬ? ቡታንጣን ነገር አዬ፣ እሱን እንኳን ተወኝ እንደወንዶቹ ካላስ የሚለብሱ ጌታቸውን እጌታየ ወንዶቹ ደሞ ብቻ እሱን ቶ እንደሱ እግዚአብሔር እንደ ይቅር ይበላል። ይህ ደግሞ ፍሬንዘር ነው። ፍሬንዘር የሚሉት ይህ ወንዶቹ ጸባቸውን እንትን የሚሉት ፍሬንዘር ነው የሚሉት። ባስኩ ናላቅም ግን እንደው ቅድም ፍሬዘር አለ አይዋ ፍሬዝ ነው ፍሬዘር አረ እንደሞ የታውቀውት ብሎት ነው አረ ብቻ ግን እንደው ሰማአቱ እሱን ትይበል ህዝቡም እንዲያው ሰማአቱ ሰማአቱ ይላል ሄደው ወጣቱም ይሄ ቡታን ታይለብሳል ቦላሊ አራ ቦላሊ እሱ ደሁሉ ይሄ ደግሞ ቡታን ታሚመስል ይህ እንዲው እዚህ እጣቸው ስን የሚለብሷት እሱም እንደው ብቻ ሰማዕቱ እ እሱ ብቻ እሱ ይቅር ይበላል። እንደ ቢራውንም እየጠጡ እየጠጡ እየረገጡ ደሞኮ ስሙ ላይ ቢራው ላይ ማለት ነው። እዚህ ጋ ሰማዕቱ አሁን ሰማዕቱ ቢራ ጠጥቷል። ማይስጠጣ የክርስቶስ ደሞኮ ነው የጠጣው የክርስቶስ እየተቆራረጠ ምንተ የተባለው እኔማ አዳሚ እንደ ስንቱን ጉዳይወት ስንቱን አየ። ባለፈው ደግሞ በጣሊያን ጊዜ ተማት ምን እንዳረገ ታውቂያለሽ? ምን አደረገ? ጣሊያኖች ሲዋጉ ሲዋጉ መጨረሻ ላይ አፄ ምኒልክ ሰማያቱ ቅዱስ ጊዮርጊስን ነ ታቦቱነ ታቦተ ሕጉን ለካህናቶቹ አሸክሞ ጦርነት ሲያደርጉ ጣሊያን ነጭ ፈረስ ላይ ሆኖ ወጣት አሸነፈን። የኢትዮጵያ ምድር ወጣት ተዋጊ ነው ያላት አንድም ሳይሆኑ ወጣነ አብሎ ሰማያቱ ተዋግቶ። ኢትዮጵያን ነጻ አድርጓታል። ኢትዮጵያን ነጻ አድርጓታል። ግን አሁን አሁን እኛው ባጠፋ ነው፣ እኛው በኃጢአታችን ልጆቻችን መልሰን ራሳችን አሁን ልጆቻችን አበላሽ። ይሄ እቤት ለቤት እንዲሁ እኛ ቤት የለም እንዲሁ፣ ይሄ በዘመዶቻችን የለም። ምን ሆነ የማላቀው ምን፣ ይሄ ምን ይሄ በግ እየታረደ የሚገበርለት አለ፣ ሙዳይ የሚባል ጨል የሚባል አለ አይ፣ እሱን እንኳን ተወአለን። እንዲንዜልአንች ያበላሸሻቸው ልጆችን ምን ደግሞ ምን አደረኩኝ? ወይኔ ጉድ! አቤት ሃይዋ እኔ እንደው ሳትወርሽ ንገረኝ እስኪ እንደ

ታዲያ እኮ ይሄ እኮ ማለት ነው የዋኔ በመጀመሪያ እስከ ዛሬ አላቅሽም ነበር። አረ ቆይ አዳምጤ በመጀመሪያ፣ አረ በግዚአብሔር አረ አዳምጡኝ። እንዲህ ምንድነው እርሱ እይሉት አያታ ቅድም አያታችን ለያት ለያት ሰጠች ይሄን ነገር ተንከባከቢ ይብላ። እኔ እኮ ምኑንም እኮ አላውቀውም። ምን ራሱ እንደሚደረግ ራሱ ጉዳይ የለም። እሺ፣ የት ነው ያለው አሁን? እሺ ያለው እንደውዛ ጓዳ ነው። እኔ ምን ነገር ነው? ቀስ ብለሽ ተነሽ። አይ፣ እና መጀመሪያ ቤትሽን ታጣጠጅ ነው